በተለይ በአሁን በኦሮሚያ ክልል እንግዲህ በሞያሌ አካባቢ ነው ይሄ የመጀመሪያዎቹ ተጠርጣሪዎች የተገኙትና ይሄንም በመለየት በኩል የተሄደበት ርቀት ምን ይመስላል? ሩቱን የማጥናት ከየት መጣባቸው ይሄ በሽታ የሚለውን ጉዳይ የማጥናት ስጋትነት ደረጃ ውስጥ በምን ደረጃ ነው የሚገለጸው? የታየባቸው ወይም ህመሙ የታየባቸው ሰዎችስ በምን ሁኔታ ላይ ነው የሚገኙት የሚለውን ጉዳይ እስኪ ያስቀድመልን። እሺ፣ እኔም አመሰግናለሁ ስለጋበዛችሁኝ። እንደሚታወቀው ይሄ ዙኖቲክ በሽታ ነው። ከእንስሳት ወደ ሰዎች የሚተላለፍ ነው። ከሰዎችም ወደ ሰዎች ይተላለፋል። በቫይረስ የሚመጣ ነው። በሞያሌ ከተማ በአንዲት እናትና በጨቅላ ሕፃኗ ላይ ነው በሽታ የተገኘው። እነዚህ ሁለት በበሽታው የተያዙ ሰዎች በሽታው ከዚህ በፊት በነበረው ወይ ደግሞ ለበሽታው ተጋላጭ ከነበረ ከጎረቤት አገራት በስራ ምክንያት ሲጓዝ ከነበረ ሰው ንክኪ ስለነበራቸው በዛ ምክንያት እንደተያዙ ነው የምናውቀው። አሁን እናትም ጨቅላም በጥሩ ጤንነት ላይ ያሉ እንደተነገረው በሽታው የበሽታ መከላከል አቅማቸው አነስተኛ በሆኑ ግለሰቦች ላይ፣ በህፃናት ላይ ሊበረታ ይችላል እንጂ ብዙ ጊዜ በራሱ የሚተው ማስታገሻ፣ ወይ ህመም ማስታገሻ፣ ትኩሳት ማስታገሻ እንደዚህ የሚደግፉ መድኃኒቶች የሚፈልግ እንጂ የተለየ መድኃኒትም አሁን ያለው አይደለም። ስለዚህ በበሽታ የተያዙ ሰዎች በጥሩ ጤንነት ላይ እንዳሉ መግለጽ እፈልጋለሁ። በክልላችን የተቀናጀ ቡድን ተመስርቷል። የሚያስፈልገውም ዝግጅት ተጠናቋል። ከጤና ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመተባበር እንዲሁም ከዓለም ጤና ድርጅት ጋራ በመተባበር ይሄ የተቀናጀ ቡድን ወደ ሞያሌ በመሄድ በሽታው ከተገኘባቸው ሰዎች ጋራ ንክኪ ያላቸውን ሰዎች በመለየት ግንዛቤ በማስጨበጥ የመቆጣጠር ስራ እየሰሩ ይገኛሉ። እስካሁን አስራ ዘጠኝ ሰዎች ተለይተዋል። በሽታው ከተገኘባቸው ጋራ የቅርብ ንክኪ ያላቸው አስራ ዘጠኝ ሰዎች ተለይተዋል፣ ክትትል እየተደረገላቸው ነው። መልካም ፕሮፌሰር፣ እንመለሳለን። ጥቂት ደቂቃዎችን ደግሞ እዚህ ከስቱዲዮ ካለው እንግዳችን ጋር ቆይታ እና ድርግ ይጠብቁናል። ፕሮፌሰር እዚህ እንግዲህ በሕብረተሰብ ጤና ኢንስቲትዩት የዝንጀሮ ፈንጣጣ በሽታ ልየታ ቡድን መሪ ሚኪያስ አላዩ እንግዳችን ናቸው። ቀደም ሲል እንዳልኩት እጅግ አርገ እናመሰግናለን ለቆይታችን። አስቀድመን እንግዲህ የዝንጀሮ ፈንጣጣ ኤምፖክስን በመከላከል ረገድ የተሰሩ የነበሩ ስራዎች እንዳሉ ይታወቃል፣ ለመቆጣጠር አሁን ላይ ደግሞ ወደ ኢትዮጵያ መግባቱ ተለይቷል። ሁለት ሰዎች ላይ ቀደም ሲልም የሰጡትን መግለጫ ጨምርና ወደ ሌሎች አካባቢዎች እንዳይስፋፋ የመቆጣጠር ስራው ምን ይመስላል? ምን ስራዎች እያከናወናችሁ ነው ያላችሁት? አመሰግናለሁ ስለ ጋበዛችሁኝ ስቱዲዮችሁ። ያው ቅድም ፕሬዘንቴሽኑም ላይ እንዳየ ነው ፕሮፌሰርም እንደገለጹት የኤምፖክስ ወይም የዝንጀሮ ፈንጣጣ መንኪፖክስ በሚባል ቫይረስ የሚመጣ በበፊቱ በብዛት ከእንስሳት ወደ ሰው የሚተላለፍ ተብሎ የሚታወቅ በሽታ ከቅርብ ጊዜ ወዲህ ደግሞ ከሰዎች ወደ ሰዎች በብዛት እየተላለፈ ያለ በሽታ ነው። ብዙ ጊዜ የምናውቀው የነበረው ወደ ምዕራብና መካከለኛው አፍሪካ አካባቢ ሲዘዋወር የነበረ በሽታ ነው። ከ2022 እንደ ፈረንጆች ጀምሮ ደግሞ ብዙ የዓለም ሀገራት አሁን ከረንትሊ ደግሞ ወደ ኢትዮጵያም መገኘቱ ተረጋግጧል ማለት ነው። ቅድምም እንደተገለጸው ስለዚህ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴር፣ ከኦሮሚያ ጤና ቢሮ እንዲሁም ሌሎች አጋር አካላት ጋር በመተባበር በዋናነት በሽታውን ባለበት ለማቆምና ወደ ሌላ አካባቢዎች እንዳይሰራጭ ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። ከእነሱ ውስጥ በዋነኛነት የሚገለጸው የማህበረሰብ ማንቃት ስራዎች ናቸው እየተሰሩ ያሉት። ምክንያቱም ማህበረሰቡ ራሱን ከበሽታው እንዲጠብቅ የመከላከያ መንገዶቹን እና መተላለፊያ መንገዶቹ ለማህበረሰቡ ለማስገንዘብ በብዛት እነሱ ስራዎች በተለያዩ ደረጃዎች በክልልም፣ በወረዳም እንዲሁም እስከ ጤና ጣቢያ ኮሚኒቲ ድረስ ተወርዶ እነሱ ስራዎች ናቸው እየተሰሩ ያሉት። ከዛ በተጨማሪም ያው ከታማሚዎቹ ጋር ንክኪ ያላቸውን ሰዎች የመለየትና ክትትል የማድረግ ስራዎች እነዚህ በዋናነት ስርጭቱን ለመቆጣጠር የሚጠቅሙ ተብለው የሚታሰቡ ስራዎች ናቸው። እነሱን ነው በብዛት በአሁኑ ሰዓት ትኩረት ተደርጎ እየተሰራባቸው ያሉት ማለት ነው። በተለይ በተለያዩ አካባቢዎች ምን ያህል አካባቢዎች ላይ ነው ልየታ ስራዎችን እያከናወናችሁ ያላችሁ? ህብረተሰቡስ ምን ሲያይ ነው ወደዚህ አካባቢዎች መምጣት ያለበት ምን ቦታ ላይ ነው የሚለውንም እስኪ እናንሳ አብረን። ጥሩ በዋናነት አሁን ስራዎቹ እነዚህ በተለይ ማህበረሰብ የማንቃት ስራዎቹ በሀገር አቀፍ ደረጃ ነው እየተሰሩ ያሉት። በማንኛውም የሀገሪቱ አካባቢዎች ላይ እንደዚህ ሚኒስትሪ ሚዲያዎችንም በመጠቀም እንዲሁም ሌሎች የመገናኛ ዘዴዎችን በመጠቀም እንዲሁም በጤና ባለሙያዎች፣ በጤና ተቋማት የትምህርት መስጠት እንዲሁም በማህበረሰብ ውስጥ በመግባትም ትምህርት የመስጠት ስራዎች እየተሰሩ ይገኛሉ። ከዛ በተጨማሪ እነዚህ ከታማሚዎች ጋር ግንኙነት ያላቸውን እና የመለየት ስራዎች የሚሰሩት ያው ታማሚዎቹ ያሉበት ቦታ ላይ ብቻ ነው፣ እስካሁን ሌላ ቦታ ምንም አይነት ታማሚ ስላልተገኘ ማለት ነው። ከዛ ውጭ በማንኛውም የሀገሪቱ አካባቢ ሊሆን ይችላል፣ እነዚህ የኤምፖክስ ወይም የዝንጀሮ ፈንጣጣ ምልክት ያለባቸው ሰዎች ሲገኙ ማህበረሰቡ ለጤና ባለሙያዎች ሊሆን ይችላል በአካባቢ ለሚገኙ እንዲሁም ደግሞ ለጤና ባለሙያዎች ሊያደርሱ ለሚችሉ በአካባቢው ለሚገኙ ሰዎች ሪፖርት ማድረግ ወይም ደግሞ የአጭር ምንድን ነው የነጻ የስልክ መስመሮች አሉ። 8335 አለ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ያለው፣ 952 አለ የጤና ሚኒስቴር። እንዲሁም ሁሉም ክልሎች እነዚህ ነጻ የስልክ መስመሮች አላቸው። በእነሱ የስልክ መስመሮች በነጻ በመደወል ለባለሙያዎች ሪፖርት ማድረግ ከዛ በኋላ ባለሙያዎች በቅርበት ሄደው የተጠረጠረውን ሰው ክትትል የማድረግና የላቦራቶሪ ናሙና የመውሰድ የመመርመር ስራዎች ይሰራሉ ማለት ነው። አለርት ተደርጓል ልንል እንችላለን ማለት ነው። የጤና ተቋማት ስር ያሉ አደረጃጀቶች ለህብረተሰቡ ሄዶ ለሚሰጠው ጥቆማ ምላሽ ለመስጠት በዛ ስቴጅ ላይ ተዋቅረው ነው ያሉት። ማለት የሚያስችል ሂደት ላይ ናችሁ ማለት ነው። በትክክል ኖርማሊ ብዙ ጊዜ ጤና ተቋማት ላይ ወረዳ ጤና ጽህፈት ቤቶች ላይ እንዲሁም በሁሉም ደረጃ ላይ ዝግጁ የሆነ የራፒድ ሪስፖንስ ቲም የምንለው ለማንኛውም የህብረተሰብ ጤና አደጋዎች ምላሽ የሚሰጥ ቡድን ሁል ጊዜም አለ። በተለየ ሁኔታ ደግሞ ለኤምፖክስ ወይም ለዝንጀሮ ፈንጣጣ በአካባቢው ሀገራት መገኘት ከጀመረበት ጊዜ ጀምሮ የተለያዩ የግንዛቤ ማስጨበጫ ስራዎችን የመስጠት ስልጠና የመስጠት ስራዎች ሲሰሩ ስለቆዩ ዝግጁ የሆነ ቡድን አለን በሁሉም አካባቢዎች ማለት ነው መልካም ወደ ፕሮፌሰር ወደ እርስዎ እንመለስና በተለይ የተጋላጭነት ሂደቱ ከሰዎች እንቅስቃሴ ጋር በቀጥታ የሚዛመድ እንደመሆኑ መጠንም በየብስ ኬላዎችና በኤርፖርት ተርሚናሎች አካባቢ ምርመራዎች እንደሚደረጉ ሲገልጹልን ነበር የምርመራና የልየታ ሂደቱ ምንድነው የሚመስለው ኦሮሚያ ክልል ከተለያዩ አካባቢዎች ጋር የሚዋሰን በመሆኑ ወደ ሌሎች ቦታዎች እንዳይስፋፋስ እየተደረገ ያለው ጥረት ምን ይመስላል እውነት ነው። ሰርቬላንሱ ለረጅም ጊዜ ሲካሄድ ነበረ። የአጎራባች አገራት በሽታው እንደተገኘ አናውንስ ካደረጉ ረጅም ጊዜ ሆኗል። ስለዚህ እኛም ይሄንን በሽታ በጊዜ በመለየት እንዳይዛመት ጠንከር ያለ የሰርቬላንስ ስራ ሲሰራ ነበር። ከዚህ በኋላም ይቀጥላል። እንደዚሁም ከአጎራባች አገራት እና ከክልሎች ጋራ አብሮ የመስራት ለመስራት ውይይት ተጀምሯል። የሚያስፈልጉ የግንዛቤ ማስጨበጫ ስልጠናዎች በመካሄድ ላይ ናቸው። ስለዚህ ሕብረተሰባችንን ስለበሽታው ለማሳወቅ፣ እንደዚሁም ጤና ባለሙያዎች የበሽታው ምልክት ባዩ ጊዜ በፍጥነት ምርመራ እንዲካሄድ ናሙና እንዲልኩ እንደዚሁም ኳራንቲን የሚደረግበት ወይ ለይቶ ማቆየት የሚቻልበት ሴቲንግ እንዲፈጠር ስልጠናዎች እየተካሄዱ ነው። ኢመርጀንሲ ኦፕሬሽን ሴንተር በኦሮሚያ ጤና ቢሮ አክቲቬት ተደርጎ የተቀናጀው ቡድን ስራ ጀምሯል። መልካም ፕሮፌሰር እጅግ አርገን እናመሰግናለን ለሰጣችሁን መረጃ። እዚህ ስቱዲያችንም እንግዲህ የህብረተሰብ ጤና ኢንስቲትዩት የዝንጀሮ ፈንጣጣ በሽታ ልየታ ቡድን መሪ ሚኪያስ አላዩ፣ በቀጥታ መስመራችን ላይ ደግሞ እንደዚሁ ማለት ነው ፕሮፌሰር ነጻነት ወርቅነ ከኦሮሚያ ጤና ቢሮ ኃላፊ በዝንጀሮ ፈንጣጣ ወይም በኢምፖክስ ላይ ያለውን አጠቃላይ ሁኔታ ስታደርሱን ቆይታችኋል። እጅግ አርገን ነው የምናመሰግነው ለቆይታችን።